ልሽ አይደለሽ ፕሮግራም ላይ በቃ በኋላ እናወራለን። አልተኛሁም። የምሬ ነው የምላችሁ። በጣም እያሰብኩበት በጣም በተደጋጋሚ እያሰብኩኝ ነበረ፣ ግን አሁን አስቤ ወሰንዬ። ጨርሻለሁ። ከአሁን በኋላ ፕሮግራሚ እንዳትል። የደበረኝ ነው። የምሬ ነው። አዎ በጣም እየደበረኝ ነው። አንተ ፕሮግራም ማለት ነው። ፕሮግራም ሰው ሲያከብር ማለት ነው። መከበር አለብህ። ገባህ? ሲቀጥል ደግሞ እኔ ከዚህ ጋር የመጣሁትን ነግሬህ እወጣለሁ። አሁን ምንም እንድታወራ አልፈልግም ቶፊቅ። አክብሬ፣ በጣም በስነስርዓት ታግሼ እያዳመጥኩ ነበር፣ ግን ሌላ ውስጥ እየገባ ነው። ስለዚህ በቤተሰቦቼ ባል ወይም እጮኛ ስለመጣልኝ ያን ነገር ልነግርህ ነው የመጣሁት እንጂ አንተ ፕሮግራም ላበላሽ አይደለም የመጣሁት ማለት እና ልታገቢ ነው

አሰላሙ አሌይኩም ውድ እና የተከበራችሁ የሶፊ ቤተሰቦች እንደምናላችሁ፣ በሀገር ውስጥ በሀገር ውጭም ያላችሁ ቤተሰቦቻችን ደህና ናቸው ወይ? ይኔዳነኝ አልሐምድሊላህ። ዛሬ በአዲስ ነገር ነው የመጣሁት። ያው እንግዲህ ወሎ ላይ በጣም ደስ ብሎኝ ረጅም ጊዜ ቆይቻለሁ፣ አንዳንድ ስራዎችም ስለነበሩኝ ቆይቻለሁ። ብቻ በዙቀን ሆነኝ እና በጣም ደስ የሚል ጊዜ ነበረኝ። በማል ደግሞ አይኔን በጣም እያማመኝ ነበረ። ግን አሁን አልሐምዱሊላህ ተሽሎኛል እና ዛሬ ያው በአዲስ ነገር የመጣሁት ያልኳችሁ ወደ አዲስ አበባ ልመለስ ነው። እና ወደ አዲስ አበባ ከመመለሴ በፊት አንድን ሰው የሆነ ነገር ምን አቅረው ነገር አለ። እሱ ምንድነው እያላችሁን እርግጠኛ ነኝ ማለት ነው እና አለቅም እንጃ ማለት እንዴት ብዬ ምን ብዬ እንደማስረዳውም እንዴት ብዬ እንደምነግረውም አላቅም፣ ግን ደግሞ ለእኔ እኔ እንጫ ለእኔ ትልቅ ትልቅ ነገር ነው ለሱም አላቅም። እና በዚህ አጋጣሚ ወሎ ላይ ባለሁበት ሰዓትም አንዳንድ ነገሮችን እያየው ነበረ በጣም እና አልሐምዱሊላህ ብቻ እና ዛሬ በቃ ልጅ ቶፊቅ ነው ማለት ነው ያው እሱ የት እንዳለ አላውቅም። ደውዬለታለሁ እና ወደ ክላስ የሆነ ነገር ስለነበረብኝ እየሄድኩ ነው፣ እዛ ጋር ከዛ መገናኘት እንችላለን ምናምን ብሎኛል እና ከዛም በፊት ግን ለምን ቀድሜ ለቤተሰቦቼ ያለውን ነገር እንትን ቪዲዮ አልሰራላቸውም መግቢያ አልሰራም ብዬ ያው ለእናንተ መግቢያ እየሰራው ነው ማለት ነው እና ዛሬ ልጅ ቶፊቀን በጣም በጣም ትልቅ ትልቅ ትልቅ ለእኔም ትልቅ ነገር ነው። በነገራችን ላይ ግን እስከ ዛሬ ድረስ ያው አልተናገርኩም በራሴ እንትን አድርጌው ነበረ ማለት ሚስጥር አድርጌው ነበረ ከቶፊቅ ያለውን ነገር አንዳንድ ነገር እስከማይ ድረስ ለራሴ ፕራይቬት አድርጌው ነበረ ማለት ነው። ግን ከአሁን በኋላ ፕራይቬት ያደረኩትን እከፍተዋለሁ ማለት ነው እና ዛሬ ለቶፊቅ እነግረውና ያለውን ነገር ሁሉን ነገር አስረዳዋለሁ፣ ነግረዋለሁ። ምክንያቱም ምንም ነገር እንድደብቀው አልፈልግም። እሱም እንዳልደበቀኝ ሁሉ እኔም እንድደብቀው አልፈልግም፣ እና ያለውን ነገር ነግረዋለሁኝ። እና ዛሬ ቶፊቅ ምን እንደሚለኝ አላቅም። ለራሴ ግን ሁለት ስሜት እየተሰማኝ ነው። ዋናው ብቻ እኔ ከሱ ከአለመደበቄ ነው፣ ያለኝን ነገር ከሱ አለመደበቄ ነው። እንደገና ደግሞ ለእናንተም ያው በሁሉ ነገር ከጎኔ ስለሆናችሁ ምንም ነገር ልደብቃችሁ አልፈልግም። ወደ አዲስ አበባ ከተመለስኩ በኋላ ህይወቴ ያው ስለሚበራው ማለት ነው። እና የሚበራውም ነገር ደግሞ ለእናንተ ማሳየት አለብኝና ዛሬ ደግሞ ያው በተፊት ነግበል እና ቶፊቅ እደውልለታለሁኝ ሁሉ ልብስኝ ሁሉ ነገር አልጋ ይዤ ነበር የነበርኩት አንዳንድ ጓደኞች ጋ ያው ይሄድኩ ነበረ። እና ነገ ወደ ኮምፖልሻ ከመሄድ በፊት ዛሬ ለቶፊቅ ያለውን ነገር ሁሉን ነገር መናገር አለብኝ ብዬ በቃ ብቻዬን ዛሬ ምንም አልተኛሁም። የምሬ ነው የምላችሁ። በጣም እያሰብኩበት በጣም በጣም በጣም በጣም በተደጋጋሚ እያሰብኩኝ ነበረ፣ ግን አሁን አስቤ ወስኝ ይጨርሻለሁ። ቀይንም ሁሉ አዘጋጀች ይጨርሻለሁኝ። እና አሁን ወደ ቶፊቅ ወዳለበት ቦታ እንሄድና ያለውን ነገር ያው አሁን ለእናንተ ነገሮች ከሱ ጋር ሁኜ ከሱ እኩል እናንተም የምትሰሙ ይሆናል እና ቤተሰቦቼ አንድ ያልነገርካችሁ ነገር ቢኖር ማለት መጀመሪያ ላይ ወደ ሁሉ የመጣውበት ነገር ለመልካም ነገር ነበረ ግን ነገሮች እየተገለባበጡ እየተገለባበጡ በጣም ረጅም ጊዜ ወሰዱብኝ፣ ማለት ነው እና በዚህ መሀል ለእናንተም ያልነገርኳችሁ ነገር አለ። ያን ነገር ደግሞ ወዲያው መጥቼ ነገሮችን አስተካክዬ ምናምን ነገር ተናግሬ ምናምን እሱንም በቃ ምንም የምደብቀው ነገር የለኝም ነግሬው ወደ አዲስ አበባ እመለሳለሁ ብዬ ነበረ። ግን በመሀል ደግሞ ያላሰብኩት ነገር ተፈጠረና ረጅም ጊዜ ቆየሁ። ለእናንተም ደግሞ ልነግራችሁ ማለት እድሉንም ጊዜውንም አላገኘሁም ነበር። በዚህ አጋጣሚ ደግሞ የመጣሁበት ለሰላም ነበር እንዳልኳችሁ። ግን ነገሮች ተቀይረው ወደ ሌላ ነገር እያመራ ስለነበረ ከዛ ለምን ለምን ጊዜ ወስጄ የተወሰነ ጊዜ ወስጄ ይሄን ነገር በደንብ አላጣራም በደንብ አላይም ብዬ ማየት አይቻለው፣ ማጣራውንም ነገር አጣርቻለው። ስለዚህ ከዚህ መቆየት ከአሁን በኋላ ይጠበቅብኝም ማለት ነው እና ዛሬ ያው ለቶፊቅ ያለውን ነገር መጀመሪያ የምንነበረ አስብክ መሰላችሁ። ያው ጓደኞቹ ቶፊቅ ወሎን ሄደ ምናምን ሲነግሩኝ፣ ሰፕራይዝ አድርጊው ሲሉኝ፣ እኔም ደግሞ በዛው በውስጥ የነበረውን ነገር ሰፕራይዝ አድርጌው በሰላማዊ ነገር ኔክስት ቀን መለሳለሁ ብዬ ነበር አስቤ ነበረ ግን ያ ሳይሆኑልኝ ቀር ማለት ነው። ነገሮች ረጅም ሰዓት ወሰዱ ማለት በየቀኑ አዳዲስ ነገር አዳዲስ ነገር አዳዲስ ነገር ሲፈጠር መናገር አልቻልኩም። በዛ ምክንያት ያው ትንሽ ልቆይ ችዬ ያለው ማለት ነው። ዛሬ ግን በቃ ካሁን በኋላ ምንም የምቆይበት ነገር ስለሌለኝ ያው እሱም ካለበት ላይ አሁን ላይ ያለበትን ነገር በደንብ ስላወኩኝ ካሁን በኋላ መጠበቅም ሆነ መቆየት እንደማይጠበቅብኝ ለራሴ ያሳመንኩት ለራሴ ማለት ብቻዬን በጣም ሳወራ ነበረ እና አሁን ላይ ግን ወስኝ ያለሁኝ ቤተሰቦች፣ እስከ ዛሬ ተናግሬ በቃ ማለት ደስ የሚል ቦታ ላይ መገኘት ነበረብኝ፣ ግን አሁን ላይ ያው ምንም ምንም አይደለም አይደለም ይባላል እና ብቻ አሁን ወደ ቶፊቅ እንዲሄድ አደለም ስነ ስርዓት ያ እኔ እኮ ሻመታ አላወራም። ቶፊቅ አይደለም። ለምን አስር ደቂቃ እኔ ፕሮግራም እሺ ላበላሽብሽ? አይደለም የመጣሁት። እኔ ሶፊያ አይደል? ሶፊያ የአንተ ፕሮግራም ላበላሽ ፈልጌ አይደለም። የሚመጣው ፕሮግራም እኔን ብትለይ ኑሮ ያልመጣም ነበረ ሲጀመር ማለት ነው። ወይም ደግሞ ውጭ ላይ ጠብቅ ነበረ። እኔ እሷን ብዬ ሳይሆን የመጣሁት አንተን ብዬ ነው የመጣሁት። አንተን ላናገርህ ነው የመጣሁት እንጂ እዚህ ጋር የሰው ፕሮግራም ላበላሽ አይደለም። ፕሮግራሚን ምናምን እሺ። በጣም ክርክሩን በቃ እሺ፣ አንቺ በቃ ተረጃት ሷንም አንቺ የራሽን ስሜት ቦታ ስላለኝ ከዛሬ ውጭ ልንገናኝም ስለምንችል ነው እንደዚህ ሰው ለምዶ እኔ ላ ጭቅጭቅ አይደለም እኔ በቃ ማለት ሁለተኛ መጥቼ አረብሽም። ይሄ መጨረሻ ነው ይሆነው በህይወታችን ሁሉ ጊዜ። ሶፊያ በቃ የሷን ስሜት ተረጃት። ይራሽን ምንድነው ምረዳት? ምን አይነት ስሜት ነው ምረዳት ተውፊቅ እንዴ! አንዴ ውጭልኝ። አስር ደቂቃ አውርቼው ልውጣልሽ እኮ ነው ያልኩት። እንደዚህ በቃ ምን ምን ምንድን ነው አግባብ ካልሆነ ታዲያ አንተ ስደውልል አግባብ አይደለም። እንዳትመጭ ሶፊያ አትልም አንተ ራስህ። በቃ ካላወቀ ደሞ

ነው አስደበርኩ፣ አስደበርኳችሁ፣ አስደበርኩብህ ፍቅረኛን አስደበርኩብህ። አሁን ጥሩ ስራ ነኝ። ሁሌ እኔ መጥቼ ፕሮግራም ከን አላበላሽሁትም። ቶፊቅ ስነ ስርዓት ይኖረው፣ ገባህ? ስነ ስርዓት ይኖረው እና እያስተካከልሽ ነው፣ አስተካክል፣ ይለውጣለሁ እኔ ማውራት ያለብኝን ነገር አውርቼ አስተካክዬ ልወጣለው። እሺ ይሄ ደግሞ ገና የንትን ነገር ለዚህ ብለ ማለት ነው ፊት ክናትጣለው። እሺ፣ እሺ ስነስርዓት ይኖር። አንድ ስነስርዓት ሲኖር ነው እኔ ስነስርዓት የሚኖር እንዴ። እኔ እኮ እዚህ ጋር ስመጣ ደውዬ ነው እንጂ የመጣሁት የእናንተ ፕሮግራም ላበላሽ፣ ቤቱን በእርግጃ አልገባውም አይደል? እን ጥፋተኛ አይደለም። ጥፋተኛ ነሽ። አትበላይ ውጭ ያለው ነው ወደ እኔ አሁንም እንተ ጋ ነገር ምናምን ረብሻ ዋካታ ምናምን ልፈጠር አይደለም የመጣሁት፣ ገባህ አይደለም እንደዚህ ምናምን አትሁን። ሰው ልጅ ስነ ስርዓት ይዞ ሲያወራው በስነ ስርዓት ሲያልትን እንትን ሲለህ ስነ ስርዓት ሊሆን የሚገባ ስነ ስርዓት አወራር ይሄ ላንቺ ነው። ስለዚህ አሁን እዚህ ጋር መተህ ምንም አይነት ነገር ይቺ ትንሽ የሆን ፕሮግራም አበላሸሽ አትበል። እኔ ደውዬልህ እንጂ የመጣሁት ዝም ብዬ ቤት ዘልዬ አልገባሁብም። ሲቀጥል ደግሞ በራፍ ላይ እንደሆንኩኝ፣ አይ አሁን ላይ ፕሮግራም ላይ ነን ሂጂ ብላችሁ ማለት ትችላለህ። እኔ ማስገባት ቤት ውስጥ አይጠበቅብም ነበረ ማለት ነው። ስለስገባችሁ እራስሽ ልጅቱ እኮ በቃ ፈልገዋለሁ ካልኩ በቃ ውጭ መውጣት ትችላለህ። ወይም ደውለህ ደግሞ ደውለህ አይሶፊያ እንደዚህ አሁን ማውራት አልችልም ብትል እኔ ለሄድ እችላለሁ። ግዴታ ካላወራሁ ልል አልችልም ነው የሚሰማኝ፣ ስሜት ነው የሚሰማት ለዚህ ነው፣ ለዚህ የምታበላሽው። አይ አይ አይ ለዚህ ነው፣ ተሳስቼ ነው። ይቅርታ። ለኔ ሲሆን እናንቺ በተሳሳሽ ቁጥር በቃ አሁን አትጭውብኝ። ከፈለክ ማለት ነው እንዳገኘሁት አድርጌ አመቻችቼልኝ እሄዳለሁ። እኔ መናገር ያለብኝን ነገር ልነግርህ ነው የመጣሁት። ቶፊቅ፣ ልታመቻችልኝ አልፈለግኝም። በቃ እንደዛ ካልፈለክ ደግሞ ይኸውልህ፣ በስነ ስርዓት አሁን ላይ እሺ። አሁን አንቺ ጋር ክርክሩን ታዩ። የመጣሽበት ምንድን ነው? እ ይደብራታል። ሌላ ነገር ነው የሚመስላት። ውጭ ላይ ተቀምጠዋለች። የመጣሽበት ጊዜ ቢደብራት ምንም አይመስለኝም፣ ለእኔ። አይመስለኝም ለእኔ፣ ይደብረኛል። ለአንተ ይደብር፣ ለእኔ ደግሞ ሊደብራት። ይደብራትም አይደብራትም፣ አይመለከተኝም። ምክንያቱም ምንም ስላላረኳት ድረስ እኔ ሰው ልጅ በመጥፎ እንትን አለለም። እዚህ ጋ ሌላ ነገር አታውራም ቶፊቅ፣ የምሬ ነው መኝክ። ሮዛ እዛ ሁኝ

እሺ አሁን የመጣሽበት ምንድን ነው? ንገሪኝ። ከዚህ በቀው ይህን ቁጥር ሌላ ነገር እየመሰላት ነው እየመሰላት ነው። አዎ። እሺ፣ እኔ ከአሁን በኋላ አረብሽ ቶፊቅ፣ ገባህ? ሲጀመር እኔ ከአዲስ አበባ ወደ ወሎ የመጣሁት ለመልካም ነገር እንጂ እዚህጋ ለነገር አይደለም። እዚህጋ ከመጣሁ ጀምሮ ነገር ነው እየጠበቀኝ ያለው። ገባህ? እንደዛ አስቤ አይደለም የመጣሁት፣ መልካም ነገሮችን አስቤ ነው የመጣሁት። እሺ ወደ ገደለው ግን ቸኮልክ። እኔ ነኝ ቸኩዬ መናገር ያለብኝ አይደለ? ቸኩዬ ተናገሬ መውጣት ያለብኝ እኔ ነኝ፣ አንተ አይደለም። ሌላ ውስጥ አዱኝ የመጣሽበትን ብቻ ነገር ፊኛ ማፈንዳት ምናምን ምናምን ጀግንነት አይደለም፣ ገባህ አይደለም? የምሬ ነው። ልክ እንደዚህ አይነት አክት ምናምን ጥሩ አይደለም። እዚህ ጋ ነው የመጣሁት፣ ለረብሻ ወይም ደግሞ ያንተን ፕሮግራም ለመበጥበጥ አይደለም። ከዚህ በላይ ምን ታረኪ በጠበቅ ሲ ደሳለች ደስታ ሰጠሽ። ሰውሽ ግን እንዲህ ነው ራስህ ጠርተኸኝ ደውይልን ነው ደውዬልህ ነው አይደለም፣ ደውዬልህ ልክ። እሺ ማውራት እንችላለን። ምንም ነገር ማውራት አይጠበቅብህም አለ ወደ ቤት እና ፕሮግራም አለኝ። ሶፊያ እና ካላወቅ፣ ሶፊያ ጠንቋይ ናት፣ ጠንቋይ ናት። እኔ በቃ ከአሁን በኋላ ፕሮግራሚ ብለሽ ምናምን እንዳትል። በጣም ያስጠላኝ ነው፣ የደበረኝ ነው፣ የምሬ ነው። አዎ በጣም እየደበረኝ ነው። አንተ ለዚህ ፕሮግራም ማለት ነው ፕሮግራም ሰው ሲያከብር ማለት ነው መከበር አለበት። ገባህ? ሲቀጥል ደግሞ እኔ ከዚህ ጋር የመጣሁትን ነግሬ እወጣለሁ። አሁን ምንም እንድታወራ አልፈልግም፣ ቶፊቅ። አክብሬ፣ በጣም በስነ ስርዓት ታግሼ እያዳመጥኩ ነበር፣ ግን ሌላው ውስጥ እየገባ ነው። ጭራሽን ጭራሽ ተቆጫለሽ አንቺ። ካንተም ብዙ እየተቆጣኸኝ ነው። ካንተም ብዙ ፕሮግራሚና ብላሽሽው እያልከኝ ነው። እኔ እኮ እዚህ ጋ የመጣውት ለሰላም ነገር እንጂ እዚህ ጋ የአንተን ፕሮግራም ላበላሽ አይደለም የመጣውት። አንተ እኔ ስታከብረኝ ነው፣ እኔ ደግሞ አንተን ማከብር ገባህ አይደለም። እኔ ለማንኛውም ማለት ነው ፕሮግራም ከንም ካበላሸው ብህ ምናምን ይቅርታ ገባ፣ ቶፊቅ ይቅርታ። እኔ እንዳንተ አይደለም ይቅርታ፣ ግን እዚህ ጋ የመጣውት እኔ ከዚህ ያለኝን ነገር ጨርሻለሁ። ማየት ያለብኝን ነገር ደግሞ በደንብ አይቻለሁ። ስለዚህ መልካም ይሆት እላሃለው ለአንተ። እኔ ደግሞ ከአንተ ጋር ምንም አይነት ነገር መደበቅ ስለማልፈልግ በቃ ያለውን ነገር አሁን ቤተሰቦቼ ሰሞኑን ወደ አዲስ አበባ ስለሚመጡ እኔም ግዴታ ወደ አዲስ አበባ መሄድ አለብኝ። ስለዚህ በቤተሰቦቼ ባል ወይም እጮኛ ስለመጣልኝ ያን ነገር ልነግር ነው የመጣሁት እንጂ አንተ ፕሮግራም ላበላሽ አይደለም የመጣሁት ማለት በቃ በቤተሰቦቼ ይሄ ያው ሰሞኑን በቃ ሽማግሌ ስለሚላክ እኔም ደግሞ ነገውን፣ ወደ ማንም የሚላክ አይመለከትም መናገር ያለብኝን ነገር ልነግርህ አይደለ፣ ለነግርህ ነው የመጣሁት። አይደለ፣ ቶፊቅ ካልተመለከተ ለምን ትነግሪኛለሽ? በቃ አይ፣ በኋላ ድብቅ ሰው እንጂ አንቺ ምናምን ነገር አስመሳይ ድብቅ ሰው እንዳትል። ከአንተ ጋር ደግሞ ምንም ነገር መደበቅ ስላልፈለግኩኝ እስከ ዛሬ ያው ጠብቄ ያለው ማየት ያለብኝን ነገር ስላየሁ ከአሁን በኋላ ግን ደግሞ ምንም መጠበቅም ሆነ ማየትም ከአንተ ጋር ያለውን ነገር ማየትም ስለማይጠበቅብኝ ያው በእኔ በኩል ያለውን ነገር ላሳውቅ ብዬሽ ነው የመጣሁት እንጂ እዚህ ጋር የአንተ ፕሮግራም ላበላሽ አይደለም የመጣሁት። አንተ ግን ፕሮግራሜን ልታበላሽን የመጣሽው ስላልከው፣ አመሰግናለሁ። አይ እስከዛሬ ድረስ ይሄ ለነገሩ ነው እንዴት እስከ ዛሬ ድረስ አልነገርሽኝ? ዛሬ ይህን ቀን ጠብቀሽ ልነግርህ ነበር ግን ምንም አይነት ጊዜ ያላገኘ ማለት እነዛ ጊዜ ከፍቅረኛ ጋር ስለሆንክ ጊዜ ስላላገኘው ወይም ደግሞ አሞኝ ስለነበረ በዛ ምክንያት እስከ ዛሬ ድረስ ይቆይተዋል። ከአሁን በኋላ ግን ምንም አይነት የሚቆይበት ጊዜ ስለሌለ ይህን ነገር ላሳውቀ ነገ ጠዋት ስለሚሄድ እኔ ፈለግኩም አልፈለግኩም ይሄ አይመለከትም አይደል ቶፊክ ዋናው እኔ ይ አንተ የራስክን ነገር እየኖርክ አይደል እንደ የኖርክ ነው አይደለም አሁንም ፕሮግራሜን አበላሸሽው ያልከው ከጓደኛ ጋር ያለውን ነገር ስለአበላሸውብህ ወይም ደግሞ አበባ እንደዚህ ስለበተንኩብህ ነው አይደለም እኔ ግን ያው ታማኝነት ለነገር ነው የመጣሁት እንጂ የአንተን ፕሮግራም ላብላሽ አይደለም የመጣሁት። ከፈለክ ደግሞ እነዚህ የተበታተኑት የተበታተኑትን ድኮር እንዲያስተካክሉልህ ሰው ልክልሃለሁ። ለነዚህ ምናምን ፀጽቶ ከሆነው ማለት ነው። እሺ ከም በኋላ ልክ እነዚህ አይነት ፕሮግራም ውስጥ ስትገኝ ማለት ከአሁን በኋላ እንደዚህ አይነት ፕሮግራም ውስጥ ስትገኝ ሆነ በየትኛውም ነገር ሶፊያ መታ አትረብሹ፣ ለማለት ያህል ነው እና ልታገቢ ነው ከአሁን በኋላ ይሆት ይኖርሉ ማኛቸው መልካም ፕሮግራም ነበር።